ዶክተር አብይ ከፍተኛ ክሊኒክ በአፍሪካ የመጀመሪያውን የምህረትና የይቅር ባይነት ልዩ ስፔሻሊስት ሐኪም አሟልተው የሀያ አንደኛው ክፍለ ዘመን የስልጣኔ መዳረሻ የሆነውን የመነጋገርና የመግባባት ልዩ መሳሪያ በመጠቀም ከዚህ በታች ለተዘረዘሩት በሽታዎች ያለምንም ክፍያ ሕክምና ይሰጣሉ። ዶክተር አብይ ከፍተኛ ክሊኒክ ለጸረ አንድነት ካንሰር፣ የጸረ ሌብነት ሕክምና፣ የጸረ ዘረኝነት ደዌ ሕክምና፣ የጸረ ዲሞክራሲያዊነት ቴራፒ፣ የጸረ አምባገነንነት ሕክምና፣ የጸረ ዘራፊነት ሕክምና፣ የጸረ መሐይምነት ነትና የፖለቲካ ልምሻ ሕክምና እንዲሁም ከስልጣን አልወርድም ትክትክ ሕክምናና የፖለቲካ ፈንገስን ጨምሮ ሌሎች ተያያዥነት ያላቸው በርካታ በሽታዎች ሕክምና በመላው ኢትዮጵያ በመስጠት ላይ ይገኛሉ። ዶክተር አብይ ከፍተኛ ክሊኒክ ይምጡ። በአጭር ጊዜ ውስጥ ከህመሞ ይፈወሳሉ። ዶክተር አብይ ከፍተኛ ክሊኒክ አላማቸው ኢትዮጵያንና ሕዝቦቿን ከጥፋት መታ።